ስድብ ቀላል ነው። እሰጥሻለሁ ሪስፖንስ። እሺ፣ ስድብ ህጻን ልጅም ይሳደባል። ወደ ስድብ ቅዱስ እኔ ሪስፖንስ ነው። አፈር አፈር ነገር ነሽ

ካቶሊክ፣ ፕሮቴስታንት ምናምን የምትባሉት ስላሴ እናምናለን ነው የምትሉት እኮ፣ አንድ ጎራ ውስጥ እኮ ነው ያላችሁት። እሺ አስተምሩን። ስላሴ ሲባል ስላሴን ብቻ ምናለው ስላለ አንተ ጥሩ ነክ የምትሉት ነገር እኮ ነው ትንሽ የሚከብደው። እና ይሄው ማይካችን ሳላ አንተ ፈቃደኛ ነ ማይካችን ዘግተን ስላሴን ያስተምሩን እንጠይቅ። ምን ይመስላል? ስለ ስላሴ ስናስተምራችሁ ምናገባች ስለ ሳላ ሳላም ነው ሰላም ሙስሊም ነው፣ ግን ከወንድ ልጅ ሰዎች ጋር የሚመሳሰል እንትን አላቸው። መንፈሱ እንዱ በግልጽ እሷ እኮ ኢየሱስ አምላክ ነው። እሷ ደግሞ የአብ ልጅ የአብ ልጅ በሥጋ አልመጣም ትላለች። አንደኛ ዮሐንስ አራት አስራ ላይ ደግሞ የክርስቶስ ተቃዋሚ መንፈስ ብሏቸው፣ መጽሐፍ ቅዱስ በአንደኛ ዮሐንስ መልዕክት አራት አስራ አራት ላይ የክርስቶስ ተቃዋሚ መንፈስ። ስለ ስላሴ ስናስተምር ግን የሁለታችሁ እሺ ስለ ስላሴ ስናስተምር ግን፣ ስለ ስላሴ ስናስተምር፣ ጥያቄ ሱራ 81 ላይ የአንተ መጽሐፍ ጽፎ ሳዊ ወደ ቁርአን ነው የምመጣው

አምላክ የመትው ኢየሱስን ነው። እኛ ኢየሱስን አምላክ ነንበደንብል። አቢሲኒያ እኛ ስላሴን አብ ወልድ መንፈስ ቅዱስ ብለን እናምናለን። ማስረጃም ደግሞ ከተፈለገ ሶስትነታቸውን ዘፍጥረት ከምዕራፍ አንድ ከቁጥር ሀያ ስድስት ላይ እግዚአብሔር አለ ሰውን በመልካችን እንደምሳሌችን ምሳሌችን እንፍጠር እግዚአብሔርም ብሎ አንድነቱን እንፍጠር ብሎ በአንድ ብዛት፣ በሶስትነቱም ነገረ አይደለ? እንደዚህ ብለህ አስረዳ እንጂ። አሁን ዘፍጠረታ ነው። ተናጋሪው ማን ነው? ተናጋሪው እግዚአብሔር ነው። እዛ ጋር አሳየኝ፣ ኢየሱስን አሳየኝ። እሱ ጋር አማኝ ነኝ። ምንድን ነው የሚለው

አሁን እኔ ሁለቱን ሚጠይቃለሁ። እኔ ለምን ትጠይቀኛለህ? እኔ እኮ እየተናገርኩ እነሱ ጠይቁ አይደል። እነሱ ሲጠይቁ አንተ ሄደህ ብለህ ስላሴ ትልና በደንብ ሱራት ትላለህ። ሱራት እና ስላሴ በምን እንደሚገናኙ ችግር የለውም። በቁርአን ነው የምትመልሰው ስላሴ የሙስሊሞቹም ያደረጉት የአንቺን መጽሐፍ አንብራጭ ነው ሄዳሉ። አንቺ ከነሱ አንቺ እነሱ መለሰች እንዳትጠይቂ

ላስቀድም እያሉ ኋላ ለምን አትረጋጋም? ሜታ አርግልንሽ። እሺ ሄቨን እና አንቺ የምትሆ አምላክሽ ስላሴን አታስተምሩ። በቃ ይሄ ነው ነገሩ። አቢስሚያ ባይዘወይ ማለት የምታውቀው ወይ ተናገር፣ ወይ ደግሞ እንትን በል እንትና እንትን ነው እንትና እንትን ነው አትበል፣ ወይ ደግሞ እኛ እንድናወራ ፍቀድልን። ጉድፈላ

ስለ ሙስሊሞቹን ተውና፣ ከክርስቲያን እንዴት ነው? እሺ፣ አቶ እዩ ከየፈንጋት አውሩና፣ ስለ ስላሴ ስ አስረዷት። ምን ነው አሉ፣ አውሩ አውሩ። አቤት ታውራ ብዬ ነው ዝም ያልኩት። እኔ ምን ታውራ፣ ስላሴ አስተምረን ነው? ችግር የለውም አስረዳለሁ። እኛ ስላሴ የምንለው ወይም ሶስትነት ወይም ትሪኒቲ የምንለው ግዕዙ ስላሴ ይለዋል፣ አማርኛው ሶስትነት ይለዋል፣ እንግሊዝኛው ትሪኒቲ ይለዋል። ስለዚህ አሁን በአማርኛ ስለምናወራ ሶስትነት የሚለውን እንወስደን እንነጋገር። ስለዚህ ሶስትነት ሲባል በፍጥረት ላይ በመፍጠር ላይ የተሳተፉ መጽሐፍ ቅዱስ ላይ በመፍጠር ላይ የተሳተፈ ማንም የለም ከነዚህ ከሶስቱ አካላት በስተቀር ማለት ነው። ያም የሚሆነው ምንድን ነው? ዘፍጥረት ላይ ኑንፍጠር የሚል ቃል አለ። ይህም ኑንፍጠር ሲል ፈጣሪዎችን ነው የሚጠራው። ስለዚህ መጽሐፍ ቅዱስ ላይ ስንት ፈጣሪዎች አሉ ብለን ስንረዳ በመጀመሪያ ደረጃ ኢሳይያስ አርባ ላይ የእግዚአብሔር መንፈስ ሁሉን እንደፈጠረ ያስረዳናል። የእግዚአብሔር መንፈስ የተባለው እግዚአብሔር ዘፍጥረት ላይ በመጀመሪያ ሰማይንና ምድርን ፈጠረ ብሎ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ተብሎ ተጽፏል። ስለዚህ ይህ የእግዚአብሔር መንፈስ ፈጣሪ እንደሆነ ኢሳይያስ አርባ ላይ ያስረዳል። ለዛ ነው በእነዚህ በሁለቱ አካላት ደግሞ ከተስ ተቋርጠሀል። ተቋርጠሀል። አ ጋብቻ መሰለ አይሰማማ። ኔትወርኩ ትንሽ እያስቸገረ ስለሆነ ነው። መታ ዮሐንስ አንድ ላይ ደግሞ ይመጣና ስለ ኢየሱስ ክርስቶስ በመጀመሪያ እርሱ ቃል እንደነበረ ቃልም በእግዚአብሔር ዘንድ እርሱ ቃል የተባለው ደግሞ ቃል ሲባል ትዘጋዋለህ